የአማራ ፖሊስ ኮሌጅ የፖሊስ የሰው ኃይል በመገንባትና የክልሉን ሕዝብ ሰላምና ደህንነት በመጠበቅ በኩል ለበርካታ ዓመታት የማይተካ ሚና ሲወጣ ቆይቷል። በክልሉ ባጋጠመ የጸጥታ ችግር የህግ የበላይነት አለመከበር ተስተውሏል። በመሆኑም የአማራ ክልል ህዝብ ከገጠመው ችግር ይወጣ ዘንድ የዓላማ ጽናት ያለው በአስተሳሰብ የተለወጠና ህብረተሰቡን በታማኝነት ማገልገል የሚችል ሰላሳ ሶስተኛ ዙር የአድማ መከላከል ፖሊስ አባላትን በመመልመልና በማሰልጠን በብር ሸለቆ መሠረታዊ ውትድርና ማሰልጠኛ ትምህርት ቤት አስመርቋል። በዚህ ዝግጅት ክልሉ ያጋጠመውን የጸጥታ ችግር ለመቀልበስ በተደረገው ጥረት ውስጥ የአማራ ፖሊስ ኮሌጅ የአድማ መከላከል ሰልጣኞችን ከምልመላ ጀምሮ እስከ ምረቃ የነበረውን ሂደትንና እንዲሁም ያጋጠሙ ችግሮችንና የታለፉበትን መንገድ ልናስቃኛችሁ ወደድን። አብራችሁን ቆዩ። ይህ ፖሊስ ተቋም በውጤታማነት ለሚያከናውናቸው ወንጀል መከላከል፣ ወንጀል ምርመራና ዘርፈ ብዙ ስራዎች የተቋሙን ተግባሮች በብቃት መፈጸም የሚችል የሰው ኃይል መገንባት ቅድሚያ የሚሰጠ ጉዳይ መሆኑን በአማራ ፖሊስ ኮሌጅ ምክትል ዋና ዳይሬክተር ኮማንደር አብዮት ሽፈራው ይገልጻሉ። ላለፉት በርካታ ዓመታት የክልሉ የፖሊስ ሰራዊት ግንባታ ሂደት ለ32ተኛ ዙር ተቋማችን የሰው ኃይሉን ከልዩ ልዩ የክልሉ ወጣት የህብረተሰብ ክፍሎች እየመለመለ ሲያሰለጥን፣ ሲመድብ፣ ሲያሰማራ የቆየበት ሁኔታ ነው ያለ። በዚህ በያዝነው የ2017 ዓ ም የበጀት ዓመትም በመደበኛ ቅዱ የ33ኛ ዙር መደበኛና የአድማ መከላከል ምልምል የፖሊስ አባላትን ለማሰልጠን ክልሉ ባወጣው ቅድ መሰረት ምልመላዎች ተካሂደዋል። እንግዲህ ይህ ምልመላ በዚህ ዓመት ለየት የሚያደርገው ክልሉ ያለበት ነባራዊ ሁኔታ ማየት አስፈላጊ ነው። እንደሚታወቀው አሁን ያለንበት ነባራዊ ሁኔታ ላለፉት አንድ ዓመት በላይ በሚባል ደረጃ የተለያዩ ህገወጥ ቡድኖች በክልሉ ውስጥ ነፍጥ አንስተው አንግበው ጫካ ገብተው ከመንግስት የጸጥታ ኃይሎች ጋር ግጭት ውስጥ ያሉበት በዋናነት እንደሚታወቀው በተለይ የጸጥታ መዋቅሩ እንዳይጠናከር ፍላጎት አለ፣ ከፍተኛ ፍላጎት አለ። የክልሉ የጸጥታ መዋቅር ከተጠናከረ የሚፈለገው የህግ በላይነት መከበር፣ የሰላም ፍላጎት፣ የህዝቡ ሰላም ውሎ ማደር እና የተረጋጋ ክልል ይፈጠራል ተብሎ ስለሚታሰብ በተለይም በእኛ ተቋም እንደ ፖሊስ ባሉ የህግ አስከባሪ ተቋማት ላይ ከፍተኛ የሆነ ፕሮፖጋንዳ ይነዛ ነበር። ከፕሮፖጋንዳዎች መካከል በዋናነት የሚጠቀሰው ብቃት ያለው የሰው ኃይል በተቋሙ ውስጥ ገብቶ ስልጠናውን እንዳይወስድ፣ ህዝቡን እንዳያገለግል፣ ሰላም እንዳይረጋጋ የማድረግ ዘመቻዎች ነበሩ። በክልሉ የተፈጠረው የጸጥታ ችግር የህብረተሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ ሰላማዊ በሆነ መንገድ እንዳያከናውን ከማድረጉን ባሻገር በማህበረሰቡ ላይ የሚፈጸሙ የተለያዩ ወንጀል ድርጊቶችን ለመከላከልና ለመቆጣጠር የፖሊስ የሰው ኃይል ግንባታ አስፈላጊ ስለመሆኑ ተመላክቷል። ማህበረሰባችን እንደምታዩት በጣም ሰላም ፈልጓል። የደረሰበት ያሳለፈው ህይወት በተለይ አማራ እንደ አማራ ረዥም ዓመት ወደ ኋላ የተመለሰበት ታሪክ ነው፣ እያሳለፍን ያለ ነው። ይሄ በምን ምክንያት ነው? በፀጥታ ምክንያት ነው። የትራንስፖርት እንቅስቃሴው በብዙ ምን በብዙ ሁኔታ ተገድቦ ነው የቆየው። የሕክምና ተቋማት የምታውቁት ነው ያሉበት ሁኔታ። ትምህርት ተቋማት ብቻ ሳይሆን ተማሪዎች ገብተው ህጻናት መማር የሚችሉበት እድል አልነበረም። በየቦታው የሚፈነዱ ፍንዳታዎች ያስከተሉት የስለልቦናና ጉዳት ኢኮኖሚው እንደምናየው ነው የሰዎች መታፈን አለ ዘረፋ አለ ውንብድና አለ በጣም ከባድ የሚባሉ በወንጀል ውስጥ አሉ የሚባሉ የወንጀል ድርጊቶች እዚህ አካባቢ ላይ ተፈጽመዋል እነኚህን የመቀልበስ ስራ የዚህ ተቋም ግንባር ቀደም ሚና ነው የማን የፖሊስ ነው በዘላቂነት ስለሆነም ይሄንን ነገር በምንድነው መቀልበስ የምንችለው የሚል ሀሳብ ስናነሳ ያለው የሰራዊት አባላችን በየጊዜው የሚደረጉለት ግንባታ እንዳለ ሆኖ አዳዲስ የሰው ኃይል ወደ ተቋሙ በመቀላቀል ከዛ ባሻገር ይህንን ሊወጣ የሚችል አቅም በመስጠት በየጊዜው በመከታተልና በመደገፍ ህዝባዊ መሰረት ያለው ሰራዊት በመፍጠር በእርግጠኝነት ክልሉን ሰላም የሚያደርግ ስራ ይሰራል እናስባለን። ተቋሙ የፖሊስ የሰው ኃይልን በመገንባት በሚደረገው ሂደት ውስጥ በቂ የሰው ኃይል እንዳያገኝና ራሱን እንዳያጠናክር ከምልመላ ጀምሮ ስልጠናውን ለማደናቀፍ የተደረገ ጥረት ስለመኖሩ ተገልጿል። ህገወጥነት አደገኛ ከመሆኑ ጋር በተያዘ በዋናነት የጸጥታ ተቋማት እንዲጠናከሩ ፍላጎት የሌላቸው አካላት አሉ እነኚህ አካላት ይሄ ሰው ሰልጥኖ በቅቶ ቢመጣ እኛ ላይ አደጋ ይጥላል በተለይ የክልሉን ሰላምና ደህንነት ያረጋግጣል ብለው እሳቤ በመያዝ ከምልመላ ጀምሮ እስከ ጉዞ ድረስ ያላደረጉት ጥረት የለም በምልመላ ሂደታችን ወደዚህ ተቋም ውስጥ ፍላጎት ኖሯቸው ለመግባት ምልመላ የሚያደርጉ አካላትን ቤተሰቦች በግለሰብ ደረጃ ጭምር ተጽዕኖ የማሳደር ሰልጣኙ ወደ ማሰልጠኛ እንዳይገባ መንገድ የመዝጋት ደፈጣይ ማድረግ ተደብቆ ተኩሶ የመረጥ ባህሪ ቢኖርም ነገር ግን ምልምሉ ራሱ በስነ ልቦና ተገንብቶ የመጣ ስለሆነ የመረበሽ ስሜት የለበትም። እንዳልቀላቀል ያደረጉኝ ሰዎች ነበሩ፣ ግን እግዚአብሔር ይመስገን የእነሱን ሀሳብ ተቃውሞ እዚህ ደርሻሉኝ። በዚህ ላይ ደግሞ ማመስገን የምፈልገው እናቴ ከህፃነት ጀምራ ስለ ወታደርነት ታስተምረኝ ስለነበር የእናቴን ሀሳብ ሰምቼ ለዚህ በቅቻለሁ። እኛው ላይ በክልሉ እየተፈጠሩ ያሉ የጸጥታ ችግር ስራዎችን ለማስተካከልና የህግ የበላይነት እንዲከበር ለማድረግ ወቅቱ የሚጠይቀውን የማሰልጠን ዘዴ መከተል አስፈላጊ ሆኗል። ይህ ስልጠና ከሁሉም ይለያል ብለን የምናስብበት እኛ አንደኛ ከወቅቱ አንጻር አሁን የተሰጡ ስልጠና ወቅቱን የቃኘ ነው። ወቅቱን መሰረት ያደረገ ወቅቱን ያገናዘበን ስልጠና የተሰጠው፣ በተለይ ወታደራዊ ስልጠናው ላይ ትልቅ ትኩረት ተሰጥቶ ስለነበር ይህን ወታደራዊ ስልጠና ደግሞ ትልቅ ልምድ ያላቸው ብዙ ልምድ ያካበቱ የመከላከያ ወታደራዊ ከፍተኛ አመራሮች ቢሰጡት የተሻለ ውጤታማ ይሆናል ተብሎ ስለታሰበበት በእነሱ ነው የተሰጠ። ከምን ጊዜው የሚለየው አንዱ ይሄ ነው። ከዚህ በፊት የሚሰጠው ስልጠናው በአብዛኛው በእኛ አሰልጣኞች፣ በእኛ በራሳችን ባሉ አመራሮች ነበር በአብዛኛው። የአሁኑ ስልጠና ግን በተለይ ሁለቱን ወር ወታደራዊ ስልጠናውን በተመለከተ ስልጠናው በከፍተኛ ደረጃ እየተደገፈ የተሰጠው ስለ ውጊያ፣ ስለ ስልት ስለ እያንዳንዱ ስለማጥቃት፣ ስለመከላከል ይህም ሁሉ ትኩረት ሰጠው የሰጡት የመከላከያ ከፍተኛ አመራሮች ናቸው። እነሱ እየተገኙ በተለያየ መንገድ እያስተካክሉን ስልጠና የሰጡትና ይሄ አንዱ መለየው ነው፣ ከሁሉም ስልጠና ማለት ነው። የአድማ መከላከል አባላትም ይሁን የመደበኛ የፖሊስ አባላት በፖሊስ የሳይንስ ትምህርቶች ራሱን የቻለ ዲሲፕሊን አለው። በግጭቱ ምክንያት ብዙ ማህበራዊ ምስቅልቅል ቀውሶች ደርሰዋል። እነኚህን አስተካክሎ ወደ ነበሩበት ለመመለስ እጅግ የፖሊስ ተቋም ወደፊት በርካታ ድርብርብ ስራዎች ስላሉበት ይህን ሊሸከም የሚችልና ስራውን ሊሰራ የሚችል ሰራዊት ነው የፈጠርነው። እነዚህ ለየት የሚያደርግበት ትልቁ አንድ ከመከላከያ ቅንጅት መፍጠር ስልጠናዎች እየሰጠንበት ያለ መሆኑ ነው። አንዱ ትልቁ ነገር ለየት የሚያደርገው ሁለተኛ፣ በተለይ የአካል ብቃታቸው አቅማቸው የዳበረበት መንገድ በተለይ ጂምናዚየሞች፣ ጂምናዚየም የሚሰሩበት የአካል ብቃት እንቅስቃሴ በጣም ለየት ያደርገዋል። በፊት ከምንሰጠው የነበረ የአሰልጣጠን ሂደት በተጨማሪ ስልት ለሚሰጣቸው ግዳጅ በአመቺ በሚሆኑ መልኩ ስልጠናዎች እየሰጠንበት ያለበት ሂደት ነው። ያለ ስልጠና ሂደቱ ከድሮ ለየት የሚያደርገው ባህሪ አለ። አንደኛው ጥምር ስልጠና ነው የሰጠነው ከመከላከያ ጋር በመሆን እጅግ በጣም ፈጣኝ የሆነ ስልጠና አጠቃላይ በተኩስም በስልትም በአካል ብቃት የሰጠናቸው ስልጠናዎች በፊቱ ከመከላከያ ጋር አብረን በመሆን ምርጥ ስልጠና ነው የሰጠነው እና ያለው አጠቃላይ እንቅስቃሴ በሰልጣኙ ሆነ በአሰልጣኙ የነበረው ሰላሳ ሶስተኛ ዙር የነበረው በአሰልጣኙ ሞራል በአሰልጣኙ ሞራል እጅግ በጣም ምርጥ የሆነ ስልጠና ነው የሰጠነው። ስልጠናው ያው በቂ ቅድመ ዝግጅት ተደርጎበታል። በሰነድ ዝግጅትም በሎጂስቲክስም በአሰልጣኝ አቅምም ወቅታዊ ነባራዊ ሁኔታውንም በመረዳት ኮሌጃችን ከሚመለከታቸው አጋር የጸጥታ ተቋማት ጋር ቅንጅት በመፍጠር የሚጠበቅበትን ቅድመ ዝግጅት ተደርጓል። ለምሳሌ አሁን እንደምታዩት ያለንበት ወቅታዊ የጸጥታ ሁኔታ እጅግ ተለዋዋጭና በየቀኑ አዳዲስ ጉዳዮች እየተከሰቱ ያሉበት ወቅት ነው። ስለዚህ በነበረው የስልጠና አካሄዳችን የፖሊስ ሰራዊታችን መገንባት አለብን ብለን አላሰብንም። ስለሆነም ወቅታዊ ነባራዊ ሁኔታውን ያገናዘበ የፖሊስ ተቋም ሕዝቡ የሚፈልገው አይነት ቁመና እንዲኖረው አድርጎ የመፍጠር እሳቢን ይዘን የተነሳ ነው። ከዚህ አንጻር እንግዲህ ሰልጣኞቻችን እንዲሆኑ ምንፈልጋቸው በርካታ ጉዳዮች አሉ። እንደሚታወቀው ክልሉ ሁላችንም ባለፉት አንድ ዓመታትና ከዛም በላይ ባሉ ጊዜያት ውስጥ በርካታ ምስቅልቅል ውስጥ የገባበት ወቅት ነበር። በኢኮኖሚያዊም በማህበራዊ ጉዳዮችም ይሄን ምስቅልቅል ችግር ውስጥ በዋናነት የጸጥታ ጉዳይ ነው። በክልሉ ባሉ በሁሉም ዞኖች ተመድበው ስራ የሚሰሩ የሰራዊት አባላት ናቸው ወይም የአድማ መከላከል አባላት ናቸው። እነኚህ አባላት የክልሉን መልክዓ ምድር የአየር ጸባይ፣ ወቅታዊ ሁኔታ ተረድተው ወጠው ወርደው በላህ አስጨራሽነት ምንም እንኳን ፊታቸው ውስጥ ተከታታይ የሆኑ ፈተናዎች ቢገጥሟቸው እንኳን በትዕግስትና ያን ፈተና እንዴት መወጣት እንደሚችሉ ቀንም ሌትም አስተምረናቸዋል። ስንቃስ ይዘናቸዋል። የሚል መሰረት ሐሳብ ነው ያለን ስልጠናችን ብቃት ባለው መንገድ ነው የተሰጠ። የፖሊስ ኮሌጅ አሰልጣኞችና መምህራን ብቃት ያለው የፖሊስ ሰራዊት ለመገንባት በሚደረገው ጥረት ውስጥ ፖሊሳዊ ሳይንስን በማስጨበጥ ከፍተኛ ሚና አበርክተዋል። አሰልጣኞቻችን ነባራዊ ሁኔታውን የተረዱ ናቸው። ሁለተኛ መሬት ላይ ያለውን ሀቅ የሚያውቁ ናቸው። ይሄን ስንል በአመለካከት ደረጃ አሁን ባለው ነባራዊ ሁኔታ ምን አይነት ሰራዊት መፈጠር እንዳለባቸው እቅዱን ከኛ ባልተናነሰ መንገድ ማወቅ የሚችሉ፣ መረዳት የሚችሉ ተግባሩንም ለመፈጸም ሙሉ አቅምና ብቃት ያላቸው አሰልጣኞች አሉ። እንግዲህ አካል ብቃት አሰልጣኝም፣ የክፍል መምህርም ሁሉም እኩል ነው የተራመዱት። በተለይ ከዚህ በፊት የተለመደው የክፍል መምህር ክላስ ላይ ያሉ ትምህርቶችን ሰጥቶ ከዛ በኋላ ሌላውን ጊዜ ዝሞ በራሱ ነበር የሚያሳልፍ። ከዛ ውጭ ያለውን የመስክ ስልጠናው ለአካል ብቃት ብቻ የተሰጠ ነበር። አሁን ግን መምህሩ አካል ብቃትም የክፍል መምህርም ሆኖ ነው ስልጠናውን የሰጠ የክፍል መምህር ሆኖ ክላስ ላይ ትምህርት ይሰጣል። እንደ መስክ አሰልጣኝ ደግሞ በመስክ በስልት ቦታ፣ በተለያዩ የጦር መሳሪያ ትምህርቶች ሁሉ መምህሩ ጭምር አብሮ ተሳትፎ እስከ ስልጠናው ማጠናቀቂያ ድረስ እኩል ነው የሰጡት ስልጠናውን። ከዚህ በፊት ግን የነበረው መምህር የራሱን ትምህርት ይሰጣል፣ ይቀመጣል፣ አካል ብቃት ይረከባል። የአሁኑ ዝር ግን ሁሎችም እኩል ነው የሰጡት። አካል ብቃቱም በክላስ ትምህርቱ አብሮ ከጎን እየተከታተለ ሰልጣኝ የተለያየ ቦታ እንትን እንዳይል እሱን አብሮ ይቆጣጠራል መምህሩ ክላስ ላይ ያስተምራል። የፖሊስ ሳይንስ መምሮቻችን የፖሊስ ስራ እንደሚታወቀው ራሱን የቻለ ሳይንስ ነው። ይሄ ሳይንስ መስረጽ አለበት። ምክንያቱም ያለምንም ክህሎት ያለምንም እውቀት ፖሊስ ፖሊስ ሆኖ ሊወጣ አይችልም። ስለዚህ ከፖሊስ ስነ ምግባር አኳያ፣ ከህገ መንግስት አንጻር፣ ከወንጀል ህግ፣ ከወንጀል መከላከል ስራ፣ ካድማ መከላከል አጠቃላይ የስራ ሂደት ከተቋሙ ህጎች፣ አዋጁ፣ ደንቡ አሰራሩን በጠቅላላ እነኚህ የፖሊስ ከፍተኛ መኮንኖችና ምሁራን እነኚህን አባላት ለማሰልጠን ቀድመን በቂ ዝግጅትም በሰው ኃይልም በማቴሪያልም በአደረጃጀትም ስላደረግ የሚጠበቅባቸውን ስራ ሰርተዋል። እኔ ሆንን አብረው ያሉት ጓደኞቼ ህዝባችን ሰላም እንደምናደርገው ተስፋ አደርጋለሁኝ። ሰላምም ይሆናል። ያው ይሄ ስልጠና የሚጠቅመው ለወደፊት ህዝባችንን እንደ እርዳታ እየጠራን ስለሆነ ህዝባችንን እንድንረዳው ነው። እንደምንረዳውም ተስፋ አድርጋለሁ። እኔ ፖሊስነትን በጣም የመረጥኩተኝ እኛ የህግ በላይነትን ለማስከበር የአካባቢያችን የሰላም ሁኔታ የህዝባችን መጨናነቅ መቸጋገር አይተን ያን ችግር ለመቅረፍ ፖሊስ መሆን አስፈላጊ መሆኑን ሳውቅ ወደ ፖሊስነት መርጬ ወደ ማሰልጠኛ ገባሁ። የማህበረሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ ሰላማዊ በሆነ መንገድ እንዲከወንና የህዝቡን ሰላምና ደህንነት ለመጠበቅ የሚያስችል የፖሊስ ኃይል መገንባት ሂደት ውስጥ የክልሉ ከፍተኛ አመራሮችን ጨምሮ የተለያዩ አካላት የተሳተፉበት መሆኑ ስልጠናው ውጤታማ እንዲሆን ሚናው የጎላ እንደነበር ተገልጿል። የክልሉ መንግስት ይሄ ስልጠና በተደራጀ መንገድ ጥራት ባለው ሁኔታ አሁን ህዝቡ በሚፈልገው መንገድ ይሄ ሰራዊት እንዲሆን በሚፈልገው አካሄድ እንዲቀረጽለት ከፍተኛ ፍላጎት አለው። ከዛ ቀጥሎ ቢሮ ነው የሰላምና ጸጥታ ቢሮ ይሄን ስልጠና ከምልመላ ጀምሮ በመከታተል በመደገፍ ጥራት ያለው የሰው ኃይል እንዲወጣ አስፈላጊው ድጋፍ ያደርጋል። ኮሚሽኑ ትልቅ ኃላፊነት አለበት። ምክንያቱም በየጊዜው ያለውን የሰው ኃይል አቅም በማሳደግ በቁጥርም በአቅም በማሳደግ በየአመቱ የሚይዛቸው እቅዶች አሉ። ይሄን እንዲሳካ ከፍተኛ እንቅስቃሴ አድርጓል። እንግዲህ በስልጠናው ዙሪያ እስካሁን ድረስ ባለው በተለይ ከፍተኛ አመራሩም ሲያደርገው የነበረው ተሳትፎ በተለይ ከዚህ በፊት ከነበረው በተለየ መንገድ መስክ ድረስ ወርዶ አንድ ሰልጣኝ ተኩስ ሲተኩስ፣ አንድ ሰልጣኝ ስልት ሲሰራ እንዴት እንደሚሰራ እና መሬት ድረስ ወርዶ በማረጋገጥ በኩል የነበረው ክትትል በጣም ጥሩ የሚባል እና የሚደነቅ ነው። ወደፊት መለመድ ያለበት ነው ብዬ ነው ወስደው የአድማ መከላከል ፖሊስ ሰልጣኞች በስልጠና ቆይታቸው ማግኘት ያለባቸውን የፖሊስ ሳይንስ እውቀትና ክህሎትን አግኝተዋል ያሉት በአማራ ፖሊስ ኮሌጅ ዋና ዳይሬክተር ረዳት ኮሚሽነር አበበ ደለለ፣ ክልሉ የገጠመውን የጸጥታ ችግር ለመቅረፍ በቀጣይ ለሚጠብቃቸው ተልእኮ በብቃት መወጣት የሚያስችል ስልጠና መውሰዳቸውን በማረጋገጥ ለምረቃ መብቃታቸውን ተናግረዋል። የአማራ ፖሊስ ኮሌጅ የክልላችን መንግስት በወሰነው መሰረት አዲስ የመደበኛና የአድማ መከላከል ሰልጣኞችን ከህዳር 20 ቀን 2017 ዓ ም ጀምሮ በብር ሸለቆ መሰረታዊ ውትድና ማሰልጠኛ ትምህርት ቤት በመቀበል ስልጠና ሲሰጥ ቆይቷል። ወደ ስልጠና ማዕከል ከገቡ ሰልጣኞች ውስጥ ላለፉት አራት ወራት ሲሰጥ የቆየውን የአድማ መከላከል ስልጠና በስርዓተ ትምህርቱ መሰረት አጠናቀው እነሆ ለዛሬ ዛሬ ለመረቃ ዝግጁ ሆነዋል። የዛሬ ተመራቂ የ33ኛ ዙር የአድማ መከላከል ሰልጣኞች በስልጠና ቆይታቸው ወቅታዊ ሁኔታውን የሚመጥን በቀጣይ ከሚጠብቃቸው ግዳጅና ሀገራዊ ተልእኮ አኳያ ሊኖራቸው የሚገባውን እውቀት ክህሎትና አመለካከት ስልጠናዎችን በብቃት እንዲወስዱ ተደርጓል። ፖሊስ ኮሚሽን የሕዝብን ሰላምና ደህንነት የመጠበቅ የተጣለበትን ተቋማዊ ኃላፊነት ሲወጣ ቆይቷል። በመሆኑም የአማራ ክልል ሕዝብ ከገባበት ችግር ይወጣ ዘንድ በስልጠና ያገኙትን የፖሊስ ሳይንሳዊ እውቀት ተጠቅመው በታማኝነት ፖሊሳዊ ኃላፊነት መወጣት ይገባችኋል በማለት ለተመራቂ የአድማ መከላከል ፖሊስ አባላት የስራ መመሪያ የሰጡት የቀድሞ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስየደጀን በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው ለተመራቂ የአድማ መከላከል ፖሊስ አባላት የመለዮ ማልበስ ስነ ስርዓት አካሂደዋል። ተቋማችን ፖሊስ ኮሚሽን በክልላችን ሁልጊዜም ወይም በተከታታይ ጊዜ ያጋጠሙ ፈተናዎችን እያለፈ በሰው ኃይል አቅም ግንባታና በሌሎች ግባቶች እየተጠናከረ የተሰጠውን ስራና ኃላፊነት በክልል፣ በዞን፣ በወረዳ፣ በአድማ መከላከልና በቪአይፒ ተቋም በመሳሰሉ አደረጃጀቶች በመዋቀር ከፍተኛ መስዋዕትነት ጭምር በመክፈል ለክልላችን ሰላምና ልማት የበኩሉን ድርሻ እየተወጣ መጥቷል። ባለፉት ዓመታት በተለይም ከቅርብ ጊዜ ወዲህ በክልላችን በተለያዩ አካባቢዎች በሰው ህይወትና ሀብት ቀላል የማይባል ሰብአዊና ቁሳዊ ጉዳት ደርሷል። የክልላችን ህዝብ ሰላሙ ታውቋል። ኢኮኖሚያዊና ማህበራዊ ችግር ደርሶበታል። የዛሬ ተመራቂ አድማ መከላከል ፖሊስ አባላት ሁላችሁም በስራ ላይ ከተሰማሩ እና በስራ ቆይታቸው በጀግንነት የግላችን ሰላም በማረጋገጥ ኃላፊነታቸው እየተወጡ ከሚገኙ አመራርና አባላት ጋር በሚገባ ተዋህዳቸው ወደ ስራ በመግባት በስልጠና ያገኛችሁትን ፖሊሳዊ ሙያ ብቃትና አቅም ተጠቅማችሁ ጠንካራ ተቋማዊ ዲስፕሊን፣ መንግስታዊና ህዝባዊ ኃላፊነታችሁን በቁርጠኝነትና በታማኝነት በብቃት የሚሰጣችሁን ተግባር እንደምትወጡ እንድትወጡ በጥብቅ እያሳሰብኩ፣ ውድ ተመራቂዎች ሁሌም እንደሚባለው ፖሊስ ልቡ ሩህሩህ እጁ ንጹህ የሚባለውን ብሔራዊ አነጋገር ተግባራዊ በማድረግ በብቃት በመልካም ስነ ምግባርና በገለልተኝነትና በነፃነት ፖሊሳዊ ኃላፊነታችሁን ሙያዊ በሆነ መንገድ እንድታከናውኑ አደራ ለማለት ይፈልጋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በበኩላቸው በክልሉ የህግ የበላይነት እንዲከበርና የሀገርን ደህንነት ለማስጠበቅ የሚጣልባቸውን ኃላፊነት በታማኝነትና በብቃት እንዲወጡ የስራ መመሪያ አስተላልፈዋል። የዜጎችን ሰብአዊ መብት በማስከበር እና በማክበር እንደዚሁም እናንተ ብዝሃነትንም ጭምር በማረጋገጥ ተልኳችሁ መወጣት ይኖርባቸዋል። ይህንኑ ተልኳችሁን በብቃት ለመወጣት በወታደራዊ እና በልዩ ልዩ የሙያ ስልጠናዎችን ወስዳችሁ ቀሪው ከእናንተ የሚጠበቀው ቀደም ሲል እንደገለጽኩት የስ በሰለጠናችሁበት ሙያ በተናሳሽነት እና በቁርጠኝነት ህዝባችሁን እና መንግስታችሁ የጣለባችሁን ኃላፊነት በጽናት እና በቁርጠኝነት መወጣት ይሆናል። እናንተ የዚህ ስልጠና ተመራቂዎች ሁልጊዜም የምትማሩበት በምትሰማሩበት ሁሉ ልታስታውሱት የሚገባው ነገር ዛሬ ስለ አማራ ክልል ህዝብ ዛሬ ስለ አማራ ክልል ደህንነት መከበር የገባችሁትን ቃል ኪዳን ቀደም ሲል የፈጸማችሁትን ቃለ መሃላ እና የለበሳችሁትን በመስዋዕትነት የተገኘና የከበረ ወታደራዊ መለየ የሆነ ልብስና ምልክት ብቻ ስላልሆነ ይልቁንም ለክልላችንን ህዝብና ሰላምና ደህንነት የተከፈለውን መስዋዕትነት ሁሉ ለመክፈል ወይም አሁን በልዩ ልዩ ቦታዎች ህኑን መስዋዕትነት እየከፈሉ ያሉ ጀግኖች መለያ አርማ የለበሳችሁ በመሆኑ ይህንኑ በመገንዘብ በክብር የተሰጠንን ህዝባዊ ተልእኮ ልንወጣ ይገባል። ተመራቂ የአድማ መከላከል ፖሊስ አባላት በበኩላቸው የክልሉን ህዝብ ያጋጠመውን የጸጥታ ችግር ሁኔታ ለመቀየር የተጣለባቸውን ኃላፊነት በታማኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። እኛ እንግዲያው ተመርቀናል። እዚህም በኋላ ወጥተን ህዝባችን የነበረውን ችግር ህዝባችን ከቦታ ቦታ በነጻነት እንዲንቀሳቀስ በተለያዩ የትራንስፖርት ጥሮት ምክንያቶች አሉ። እነሱ ተስተካክለው ወደ ጥሩ መንገድ ወደ ነበረበት ሰላም እንዲመጣ፣ የተዘጉ ትምህርት ቤቶች ተከፍተው ወንድሞች እህቶቻችን እንዲማሩ፣ መንገድ ላይ በየመንገዱ ላይ እናቶቻችን ምጥ ተይዘው ሆስፒታል ሳይደርሱ የሚቃጠሉ አምቡላንሶች አሉ። እነሱ ተወግዶ እናቶቻችንን በአግባቡ እንዲታከሙ፣ የመምህራኖች ሞት እንዲቀንስ እኛም በትኩረት ስራችን እንሰራለን ብዬ ነው ማምነው። የዜጎችን ሰብአዊና ዲሞክራሲያዊ መብቶችን አክብሮ በማስከበር ረገድ እንደገና ደግሞ በሀገራችንና በክልላችን እየመጣውን ሀገራችንን ለማፍረስና ለመበታተን የሚፈልገውን ግለሰብ ፊት ለፊት በመግጠም ሀገሬን ወደ ሰላም ለመመለስ ዝግጁ ነኝ። ከኔ የሚጠበቀው ወጥቼ ሀገሬንም ሆነ ህዝቤን በሰላም ወይም በነጻነት እንድኖሩ ማድረግ